ሰላም ጤና ይስጥልኝ ሀይ ጋይዝ እንዴት ናችሁ? ሰላም ነው ወይ? ሰላሙ አሌይኩም አርስላ በረካቱ እንዴት እንዴት አላችሁ? ከኔጋ ሁሉም ሰላም ነው፣ እናንተስ እንዴት ናችሁ? ፈጣሪ በያላችሁበት ሰላም ናችሁ ብዝ ትበል። እኔ አለሁ ደናነኝ አልሐምዱላ ያው እንግዲህ ጉርምስናችንም እየለቀቀን ይወስለኛል። አሁን ው ብቻ ያው ከባይ ቢሆንም አልሐምዱላህ ስለሁሉም ነገር ብሎ ማለፍ ተገቢ ነው ማለት ነው። እንግዲህ ዛሬ ደግሞ አዲስ ቪዲዮ አዲስ አዲስ ነው ማለት ነው እጀላችሁ ል የመጣሁት አይኖ እኔ እንጃ የገባችሁ አልመሰለኝም። ብዙዎቻችሁ እንደ በፊቱ አላደንናቃችሁትም ወይም ደግሞ እንደዚህ በጣም ብዙ ትኩረት አልሰጣችሁትም ወይም ደግሞ አላያችሁትም ይመስለኛል። እንግዲህ እያወራን ያለ ነው ስለ እነማን እንደሆነ እየገባችሁ ይመስለኛል። እንግዲህ መጀመሪያ ቪዲዮ ላይ እንዳያችሁት፣ ኮሜንት እንዲሁም ደግሞ ሰዎችንም ደግሞ በባለፈው አዎ በባለፈው እንግዲህ ከአራት ቀን በፊት አይኖ ከሳምንት በፊት አላውቅም ኢሳም እግሩን ታሞ ነበረ እንግዲህ ለብቻው ሰው በማጣቴ ምናምን ብሎ ቲክቶክ ላይ አይቼ ነበረ እንዴ እናንተው ማለት ነው ኧረ ቪዲዮም ሰርቷል እያነከሰ ውሃ ምናምን እንትን ሲል አይቼዋለሁኝ እና ሚስጥሩ ይሄ ነገር ምንድን ነው ብዙ ሰዎች ደግሞ የማይታመን ነገር እያወሩ ነው። ማንም ሊያምንም አልቻለም። ማመንም አይቻልም፣ ይቻላለን ብዬ ማላምንም። የእውነት ከሆነ ማለት ነው። እውነት ለመናገር ከሆነ በባለፈው ደግሞ እንዲሁም በዚሁ ተያይዞ ከመታመሙ በፊት ይመስለኛል አይቴን ከአራት ቀን በፊት ነው እሱ እንደዚህ የሆነው ይመስለኛል። አዎ ኢክራም ደግሞ ከጓደኛ ጋር እንግዲህ በአርባ ምንጭ ፏ ሲሉ ነበረ። አርባ ምንጭ አለ ያሳዩን ቦታ ምናምን በጣም ነው የሚያምሩ። በዚያው አጋጣሚ እንዲህ ኢትዮጵያ ውስጥ እንደዚ የሚያምር ሀገር አለ እንደ በእናታቸው ሲያምር ይሄ ቀይ ምናምን የሚለብሱት ፏ ስትል ነበር ከጓደኛዋ እንዳያቸዋት። እንግዲህ እንደምታዩት እዛም ደግሞ በነበረችበት ቆይታ አጫጭር ቪዲዮዎች ሰርታ እንዲሁም ጠርከመቀብ ማርጋ ትናንትና ወይም ትናንት መሰለኝ በአዲሱ ቻናል ፖስት አድርጋ ነበር ማለት ነው እና እዛ ፖስት ላይ ያየሁትን ነገር እንግዲህ መጀመሪያ ቪዲዮ አስቀምጫዋለሁ። ኮሜንቱ ምናምን ነገር እሱም ማየት በቂ ነው። እኔ ይመስለኛል ብዙ አላጠናደቃችሁትም አላያችሁትም ልበል። እንዴት ነው ሊሆን የሚችለው? የማይታመን ነገር እንደሚሆን አውቃለሁ። ው እናንተም ጋር እንደዚህ አይነት ችግር እንደሚፈጠር አውቃለሁ። እንደ ለምን ንሱ ቻሟቸዋል እና ኮሜንት ላይ ምን አየሁ መሰላችሁ? በጣም አብራችሁን አብራችሁ አብራችሁን የሚል አለ እንዲሁም ደግሞ አለያሽረው የሚልም ስለታመመ አለ። ስለዛም መልስም አልሰጠችም ኢክራም አሚንም እንኳን አላለችም። እሱን ተውትና፣ ነገር ግን ሌላ ቻሌንጅ አለ፣ ሌላ ችግር አለ። ግን እኔ እኮ ለምንድን ነው አንድ ጥያቄ እዚህ ጋር ማለት ነው አንድ ጥያቄ የሚዋደድ ሰው እንዴት አብሮ መሆን ያቅተዋል? አሁን እነዚህ ልጆች ማለት ነው ከየ በኢኮኖሚ ይሁን እኔ ከራሳቸው ቢሆን ገና ከልጅነታቸው ነው አብረው የተገናኙት፣ መስራት የጀመሩት። እንዲሁም ደግሞ በኢኮኖሚ እንደዚሁ በማገኘት ጉዳይ ላይም ከዜሮ ነው የጀመሩት። እስካየናቸው እኛ ማየት ከጀመርን እነሱ እነሱን ማየት ከጀመርን ጀምሮ ከዜሮ ከዚሁ ከዚሁ ከቲክቶክ ወይም ከዚሁ ከሶሻል ሚዲያ ከዜሮ ነው የተነሱት እና እንዴት ነው አብሮ መሆን ያቃታቸው? ምን ችግር አለ? እንደ ግርም የሚለኝ እኮ አንድ ነገር የሚዋደዱ ሰዎች አብረው መሆን ያቃታቸው ምክንያት እና ችግር ምንድን ነው? ለምንስ አስገርሞቹ አያውቁም? ግን ኒወይስ ኮሜንቱ ላይ አንቺና ማን ነው ኤክራምና ይሳም ተለያይተው ሲመጡ እንዲህን የሚያስጠላው ወይም ደግሞ እንዲህን የሚደብረው ማን ነው ብላ የሆነ ልጅ የሆነ ኮሜንት አየሁኝ እና እዛ ላይ ምን ብላለች? ኤክራን ልመጅ ውዴ ብላ ጽፋለች። አይታችሁት ከሆነ እዚህ መጀመሪያ ፊዱ ላይ አይታችሁታል ያለውን ሁኔታ ማለት ነው። እና ልመጅ ውዴ ልመጅ ማለት ማለት ነው በቃ ልመጁ ተለያይተናል። አይተናል። አራ እንደዛማ ሊሆን አይችልም ብሎ እታች ደግሞ የተጻፋለ እንደዚሁ ማለት ነው ከዛ ክዶኛ ለሚልም ደግሞ ኮሜንት አየን። ለምን ለምን ሁሉ ጊዜ እንዴት እንደዚህ? ለምን እንደገና ደግሞ ሌላው ነገር ምንድን ነው? እንዲሁም ደግሞ ሌላው ነገር ባለፈው አይታችሁት ከሆነ እኔስ የደበራት እሱ ነው መሰለኝ። እንዴ እንዴት አይደብራት? የብራት ይህ ሴት ልጅ ጸጉር እንደዚያ አድርጎ ይነካል፣ እንደ በጣም ነው የሚደብረው። ሀቂቃ ማለት ነው። አልፈርድባትም በኤክራም አንዳንድ ጊዜ ቢሆንም የሆነ ስራቸው ነው፣ ግን በጣም ነው የሚያስጠላው። እሱም ደግሞ እንደዚህም አይነት ሰው እንዳልሆነ ብዙዎቻችሁም እናቀውም ታውቁታላችሁም ግን ለምን የሚለው ነገር ደግሞ ትንሽ እንትን ይላል ማለት ነው። ከዚያም በመቀጠል ደግሞ የክራም አረ እንዲ በጣም ነው የሚያስጠላው። የምር ግን በጣም ነው የሚያስጠላው። እኔ የምለው እኔ እንትን አሁን ብዙ ሰዎች ይወዳቸዋል። አይ ኖ ብዙ ሰዎች ስለወደዳቸው አብረ መሆናቸውን ስለሚፈልግ እንዲሁም ደግሞ ብዙ ተከታይ ስላላቸው አይደለም እነሱ ትዳራቸውን የሚቀጥሉት ማለት ነው። እንደዛ ሳይሆን እሷና እሱ ስለሚዋደዱ ነው። እንዲሁም ደግሞ ከዚህ በፊት እንዳያችሁት በፕራንኩ መካከል እኔ ከእኔ ጋር ማስተካከለው እንዳስተካከለው የምትፈልገው ነገር አለ፣ ያንን ነገር እስከማስተካከል ተጠብቀኛለህ፣ ካልተስተካከለም ደግሞ ወደህ ሳይሆን በግድት ተጠብቀኛለህ የሚልም ነገር አንስታለች። እሱም ደግሞ ፕራንክ ነው ኦኬ እና ይሄ ነገር አልተስተካከለም መጠበቅ አልችልም ነው። ኤኒዌይስ እኔ በጣም ነው የሚያሳዝነኝ። እንዴት ነው እንዴት ነው እስከ ዛሬ ሰው አብሮ ኑሮ በመጨረሻና ስኬት ላይ በደረሰ ሰዓት መለያየት የሚችለው እንደ አንዳንድ ጊዜ ሰዎች ለብሰው ስቀው እንዲሁም ደግሞ በጣም ፏ ብለው ስናያቸው ውስጣቸው ጤነኛ የሚመስለን ሰዎች አለን። ግን አይደለም ነገሩ፣ እንደዛ አይደለም። በጣም የሚያሳዝነው ሲጀመር ማለት ነው። በዛ መካከል ያንን ያህል ኮንታክት ሲፈጠር ከፈኪ ጋር ለፈኪ መንገድ እኮ ክፍት ነው መሰለኝ ይሄ ነገር እና ነገሩ ጤሰ ያንን ያህል እንደዛ ሆኖ ደግሞ ከዛ እሱም ደግሞ እዚችኛይቱ ጋራ አዎ እንድትመለስለት ስለፈለገ አስቀይሞ ነው እየሰደደ። ከዛ ወዲህም ተገናኝተውም አያውቁ እና ምን ለማለት ፈልጌ ነው እኔ። ሙድ ልትይዙብን ነው ወይስ ምን አስባችሁ ነው እንዴ? ሰው እኮ ከልቡ ነው የሚጨነቅላችሁ። እናንተ ለሰዎች ከልባችሁ መጨነቅና ለራሳችሁ ማለት ሰው እንደዚህ እየወደዳቸው ይሄ ጎማነት ነው የምር በጣም ጎማነት ነው። ለነገሩ የሰውን ችግር ያው ውስጡን አናውቅም። ያው እንግዲህ ጥሩና እንዲሁም ደግሞ የሚያስብ ቅንጭላት ማለት የሰውን ችግር የሚረዳ ቢሆንም የማይፈታ እኮ ችግር የለም። በነገራችን ላይ በይቅርታ የማይፈታ ችግር እንደሌለ ግልጽ ነው። አየ ሶሻል ሚዲያ ነገር ምን ይሆን የምንማረው ከእናንተ? ቆይኛ እኛ ኛ እናንተ ሆንናሁን አሁን እንዴ፣ እናንተ እንዴዚህ በሶሻል ሚዲያ ትዳር የሚፈልጉ ወይም ደግሞ ይች ትሆነኛለች ብሎ የሚያስብ አሁን ከእናንተ ምን ሊሆን የሚማረው? ወይ እናንተ አልተመቻቻችሁ ወይ ለሰው ትምህርት አልሰጣችሁም። አሁን ምንድነው ትርጉም? ቆይ የሚገርም እኔ በነገራችን ላይ አላምንም። ሙድ ይዘው የሆነ ጊዜ ያው ሰው እንደሚንጫጫ ስለሚያውቁ ነው እንጂ እኔ በፍጹም ይሄን አላምንም ማለት ነው። ግን ሰውን ማንጫጫት የሆነ በሆነ ነገር በቃ ምን እንደሚሉ እንስማ አይነት ንግግር፣ ይሄ የሕፃን ልጅ ጨዋታ ነው የሚሆነው። ሰው እንደሚጨነቅላቸው ስለሚያውቁ ይመስለኛል። የዚህን ያህል ባይከድም ጥሩ ነው። ግን እሷ እንደተናገረችው ጽሁፍ ታይቶ የሚወሰን ነገር አይመስለኝም። እኔ እንዲያውም ወደዛ ወደ ጉብኝቱ ስትሄድ ለምን ኢሳም ጋር አልሄደችም? ብዬም ራሴ ጠይቄ ነበረ። ለካ የተፈጠረ ነገር ስላለን። ኤንዌይስ እኔ አሁን እያሳሰበኛለሁ ምን እንደሆነ ታውቃላችሁ? እነሱን የሚመለከት ሰው ከነሱ ምን ተምሮ ወደፊት መሄድ ይቻላል ወይስ ይችላል። ምንድነው፣ ቆስ ምንድን ያምራሉ፣ በጣም ደስ ይላሉ። ስለሚያምሩ ደስ ስለሚሉ ሰው አብረው እንዲሆኑ ህይወት እንዲቀጥሉ እንዲወሉ እንዲከብዱ እየተመኘላቸው፣ ምንድን ነው ችግሩ? ምን አለ ምን አለ ዋጥ አድርገውት ለሰዎች ትምህርት ቢሆኑ ብዬ አስባለሁ። እኔ ማለት ነው ማለቴ፣ ችግራቸውን ዋጥ አድርገውት ቀርፈውት፣ ለሰዎች አንድ ላይ ሆነው እየተዋደዱ የሚዋደዱ ሰዎች እንዴት መቀጠል እንዳለባቸው ቢያስተምሩን። እነሱን የሚመለከት ማህበረሰብ ህዝብ መቼም ትልቁም ትንሹ ነው የሚያቸው።